ኢትዮጵያ ወደብ ያጣችሁ አሁን ነው ወይ? አገር በመክዳት የምትከሱ ከሆነ ለምን ምኒልክን አትከሱም? ኤርትራን ከጣሊያን ጋራ ተፈራርመው የጣሊያን አካል እንድትሆን የፈረሙት ምኒልክ ናቸው? በዚያ ከሆነ መሄድ አለብን፣ ምኒልክን ነበር መክሰስ ያለባችሁ። ዛሬ እናንተ ከምኒልክ ጀምሮ በኃይለ ስላሴ አልፎ ደርገች ማስመለስ ያልቻለውን ወደብ እብነት ወደቱ የወደብ ጉዳይን የኢትዮጵያ የትውልድ ጥያቄ እናደርጋለን ብላችን ያስቀምጣችሁት ለምን ወደብ ከመጣ እንዳላችሁት በሰላም የሚመጣ ከሆነ በእኛ አይደለም የሚወሰነው በእኛ የቱል ጥያቄ የሚማረገር ለሚመለሰው የኤርትራ ሕዝብ ፍላጎት ነው የሚወሰነው ሰላም ከሆነ ስለዚህም የኤርትራ ሕዝብ እራሱ ወሱ ነው ኢትዮጵያ ውስጥ እየመጣ ያለ እድገት ለውጥ ይበልጥ መጠቀም አለብኝ ስለዚህ ኤርትራም ኢትዮጵያም በጋራ ማደግ እንዲችሉ እንፍጠር ካለ የሚወሰነው እኛ የቱል ጥያቄ አለብን ብለን ስላራገብ ነው አካኪ ዘራፍ ስላለን ሳይሆን የኤርትራ ሕዝብ መጠቀም አለብኝ ብሎ ነው የሚወሰነው ስለዚህ ይሄን መተላለፍ እንደ ኤርትራ ሕዝብ አይደለም ወይ የትሉ ጥያቄ ወደብ እናረጋለን ብላችሁ ከምታራገቡት ለምን ደህንነታችን ነው ጠላታችን እሱ ላይ እንዝመት አትሉም? በተጨባጭ እንዳስቀመጥ ነው አሰብም ምጽዋም ከኛ ጋር በነበሩ ሰዓት ቁልቁል እየወረድን ነበር። ልንፈጠፈጥ አንድ አሙስ ይቀረን ነው ይዳን ነው። አሰብና ወደብ ከኛ ጋር ባልነበሩበት ሰዓት ነው ሽቅብ እየወጣን ያለነው። ወደብ ቢኖረን ይጠቅመናል። ወደብ ግን የእድገታችን ዋነኛው ምንጭ አይደለም። የእድገት ዋነኛው ምንጭ የህዝባችን አቅም ልማት አስተሳሰብና ፖሊሲ ነው። ይሄ ነው። በዚህ ምክንያት ያለፉት ስርዓቶች ወደ ውጭ ይመለከቱ ከነበሩበት ቀይረን ወደ ውስጣችን እንመልከት።